በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ታላቅ የንግስ ክብረ በዓል ጥሪ በሸገር ሀገረ ስብከት በጉጄ መካነ ቅዱሳን ቅዱስ በዓለ ወልድ ወአባ ሳሙኤል ቤተ ክርስቲያን የፊታችን ታህሳስ 12 ቀን የጻድቁ አባታችን የአባ ሳሙኤል ዘዋል ድባ ዓመታዊ ክብረ በዓል በታላቅ ድምቀት ይከበራል። እነሆ የፊታችን ታህሳስ 12 ቀን የታላቁ ጻድቅ ኢትዮጵያዊው መናኝ ሳሙኤል ዘዋል ድባ በጉጄ መካነ ቅዱሳን ቅዱስ በዓለ ወልድ አባ ሳሙኤል ወአባ ኪሮስ አንድነት ቤተክርስቲያን በታላቅ ድምቀት ስለሚከበር እነሆ በቅርብም በሩቅም ያላችሁ የቤተክርስቲያኒቷ አገልጋዮች፣ ምእመናን ሁላችሁ ተገኝታችሁ የበረከቱ ተካፋይ እንድትሆኑ መንፈሳዊ ጥሪያችንን እናስተላልፋለን። እኚህ ጻድቅ በዚህ ስፍራ ላይ ትልቅ ትልቅ ገቢረ ተአምራት እየፈጸሙ ይገኛሉ። አንደኛ በቃል ኪዳናቸው ባለው ጸበል በገርላቸው እንዲሁም ደግሞ በተሰጣቸው ቃል ኪዳን በተጸለየው ጸሎት በተለመነው ልመና ሁሉ ህሙማን እየተፈወሱ በጸበሉን በመጠመቅ እንዲሁም ደግሞ በመጠጣት የተለያዩ ደዌና ክፉ ህመም ያለባቸው ሁሉ ከደዌያቸው እየዳኑ ስለሆነ ሁላችሁም ምእመናን እዚህ በመገኘት የዚህን ታላቅ ጻድቅ በረከት እንድታገኙ በእግዚአብሔር ስም እናሳስባለን። እንዲሁ በተጨማሪ ደግሞ የፊታችን ታኅሳስ 29 ቀን ክብር ምስጋና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ይሁንና የልደቱን መታሰቢያ በዓል በታላቅ ድምቀት በዚሁ ስፍራ ላይ ስለሚከበር ሁላችሁም ከሩቅም ከቅርብም ያላችሁ ተሰብስባችሁ በታላቅ ድምቀት የልደቱን በዓል እንድናከብር በእግዚአብሔር ስም እናሳስባለን። ይህንን ቦታ ለማታውቁት ከአውቶቡስ ተራ የአምቦን መስመር ይዘን ስንሄድ በታጠቅ በኩል ባለው መንገድ በስተግራ በኩል በስተቀኝ በኩል የሚገኝ ሲሆን በቡራዩ አቅጣጫ ደግሞ ኬላ ስንደርስ ወደ ኋላ በመመለስ የምናገኘው ስፍራ ነው። ይህንንም ትራንስፖርት ለመጠቀም የጉጄ ኬላ ታክሲ ከአውቶብስ ተራ፣ እንዲሁ ደግሞ የሆለታ መናገሻ ታክሲ ከአውቶብስ ተራ፣ እንዲሁ 85 ቁጥር 95 ቁጥር የከተማ አውቶቡስ ባስ በመጠቀም ቦታው ላይ መድረስ ይቻላል። ስለዚህ ከጻድቁ የሚገኘው እንዲሁም ደግሞ የልደቱ መታሰቢያ ታላቁን በዓል በታላቅ ድምቀት ሁላችንም እንድናከብር በእግዚአብሔር ስም እናሳስባለን ዋሚቻ አያና ፍራዋ ጉዳ ሙደ ቁዳላም አያነ አባ ኬኝ ቁልቁሉ አባ ሳሙኤል ዋልድባ አያነ በቆናሳኒ ሰበበፋችሁዳን መኒሀመንታ ጉጄ በዓለ ወልድ አባ ኪሮስ አባ ሳሙኤል

ከራረ ጅሮዋንፍ አርገችኒ ደንዳማ በዕለቱ መገኘት የማትችሉ አስራታችሁን ለዚህ ደብር ማድረግ የምትፈልጉ እስክሪኑ ላይ በምትመለከቱት የንግድ ባንክ አካውንት አንድ ሺ ስልሳ ሃምሳ ሶስት ሃያ ሶስት ስምንት አርባ ስምንት ላይ የበኩላችሁን አስተዋጽኦ ማድረግ ትችላላችሁ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።